ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዚያ አምስት 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ሀያ ስድስተኛ ቀኑን በያዘው ዘመቻ አንድነት ድሎች ተመዝግበዋል። የግንባር መረጃዎችን አጠናክረናል፣ ትሰሙታላችሁ። የሐኪሞች አድማ ማስጠንቀቂያ መላ ሀገሪቷን የናጣት ይገኛል። ጉዳዩ ትኩረት ስቧል። ኦሮሚያ ከተሞች የተባባሰው እገታና ግድያ መንግስት አልባነትን አረጋግጧል፣ አሊያም መንግስት ነይምባዩ በድርጊቱ ተሰማርቷል። ዝርዝር አለ።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 በድል በቀጠለው ዘመቻ አንድነት በርካታ የአገዛዙ ወታደር ምሽጎችን በመስበር ማስለቀቅ እንደተቻለ የፋኖ አመራሩ ገለጸ። ዛሬ እሁድ ሚያዝያ 5 2017 26ኛ ቀኑን በያዘውና በአራቱም የአማራ ክፍለ ግዛቶች በቀጠለው ዘመቻ አንድነት በርካታ ድሎች መመዝገባቸውን ስንዘግብ ቆይተናል። አሁንም ይህ ዘመቻ ሲቀጥል ትናንት ቅዳሜ በ25ኛ እለቱ በተካሄደ አውደ ውጊያዎች የአገዛዙን ወታደራዊ ቡድን ከጥቅም ውጭ ማድረግ እንደተቻለ የፋኖ አመራሩ ገልጿል። የአማራ ፋኖ በጎጃም አስ አለቃ ኤፍሬም አጥናፉ ብርጌድ የህዝብ ግንኙነት ፋኖ ተሻገር አጀመ ለሮሃ በላከው መረጃ ትናንት በአሸፋ ግንባር ድል መቀናጀታቸውን አስረድተዋል። ለሃያ አምስተኛው ቀን የዘመቻ አንድነት ኦፕሬሽን ትናንት ሚያዚያ አራት 2017 ዓ ም ወደ አሸፋ ያቀኑት የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ ሰራዊት አባላት የፈጸሙትን ጀብዱ ኃላፊው ዘርዝረዋል። እኚህ የሰራዊት አባላት በክፍለ ጦሩ ስር ከሚገኙ ሌሎች እሳት ብርጌዶች ጋር በመተሳሰር ባደረጉት የተጠና ኦፕሬሽን የጠላትን ጦር ወ ወደ አመድነት ቀይረውታል ሲል ኃላፊው ገልጿል። ይህ ከቀኑ ሰባት ሰዓት እስከ ምሽት አንድ ሰዓት ድረስ የክፍለ ጦሩ ጀግኖች ማለትም የአስር አለቃ ኤፍሬም አጥናፉ ብርጌድ፣ ግዮን ብርጌድ፣ ዘንገና ብርጌድ፣ ቀኝ አዝማች ስሜነ ደስታ ብርጌድ እና የቤት ወደድ መንገሻ ጀንበሬ ብርጌድ በቅንጅት እያደረጉት በመሆኑ ውጤታማ እንደነበር ተመላክቷል። በጀብድ የታጀበው አውደውጊያ ጠላት ይዟቸው የነበሩ ምሽጎችን በማስለቀቅ በጠላት ላይ እጅግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ የአብይ አህመድን ጦር ከጥቅም ውጪ ያደረገ አውደውጊያ ውጊያ እንደነበርም ሮሃ ከፋኖ አመራሩ ሰምታለች። በዚህ ወገንን ልብ ባሞቀና በተቃራኒው ጠላት አንገቱን በደፋበት አውደውጊያ ውጊያ ከሰማኒያ በላይ የጠላት ጦር ሲደመሰስ ከአስር ሺህ ተተኳሽ ጋር ከተገኘው 51 ክላሽንኮፍ መሳሪያ በተጨማሪ አምስት ሺህ የብሬን ተተኳሽና ከአንድ ሺ አምስት መቶ በላይ የድሽቃ ተተኳሽ በምርኮ ገቢ መደረጉንም ፋኖ ተሻገር ገልጿል። የፋኖ ክንድ እሳት ሆኖው የቀቀለው ንፍሮው የአብይ አህመድ ሰራዊትም ድንገት ያገኛቸውን የአካባቢው ወጣቶች አፍኖ የወሰደ ሲሆን የታፈኑ ንጹሐንን ለማስለቀቅ ህዝብ ወክሎ የላካቸውን የአገር ሽማግሌዎችን ስለትና ዱላ በመጠቀም እጅግ ዘግናኝ በሆነ መልኩ በግፍ እንደረሸናቸውም ክፍለ ጦሩ አስታውቋል። መረጃውን የአማራ ፋኖ በጎጃም ጎጃም አገው ምድር ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይበልጣል የእውነቱ ማጠናከሩን ብርጌዱ ጠቅሷል። በሌላ የድል ዜና ዛሬ ማለትም የያዚያ አምስት ሁለት ሺ አስራ ሰባት አመተ ምህረት ከማለዳው ጀምሮ እስከ ኩለ ቀን ድረስ በቢቡኝ ወረዳ ድጓጽዮን ከተማ ውስጥ በተደረገ ውጊያ የአማራ ፋኖ በጎጃም ተፈራ ዳምጤ ክፍለ ጦር አካል የሆኑት አምስቱን ብርጌዶች ያገዛዙን ኃይል እንደቅጠል ማርገፋቸውን ሰምተናል። የደጋ ዳሞት ብርጌድ በአውደ ውጊያ ላይ ተሳትፈው ሰባት የአገዛዙን ዙፋን ጠባቂ ሰራዊት አባላት የማረከ ሲሆን በቁሳዊ ኪሳራ ደረጃ ደግሞ አንድ ብሬን፣ አንድ ስናይፐር፣ 31 የነፍስ ወከፍ መሳሪያ፣ አንድ የብሬን አፈሙዝ ከ1ሺ በላይ የብሬን ተተኳሽ እንዲሁም ከ2500 በላይ የክላሽ ተተኳሾችን ከአገዛዙ ሰራዊት መማረክ መቻሉን ብርጌዱ ገልጸዋል። ይህ እንዲህ እንዳለ የአገዛዙ የፈሪዱላ በፋኖ ቤተሰብና በንጹሀን ላይ መቀጠሉን ለማወቅ ችለናል። የአማራ ፋኖ በጎጃም ተፈራ ዳምጤ ሳሌ ክፍለ ጦር የደጋ ዳሞት ብርጌድ ሰብሳቢና የአማራ ፋኖ በጎጃም የኦዲትና ቁጥጥር አባል የሆነውን የፋኖ ዳሞት አለኝ እናት የሆኑት ወይዘሮ አላምኔ አላምረው በአገዛዙ ወታደሮች መታገታቸውን ብርጌዱ አስታውቋል። ከፈረስ ቤት ከተማ በተለምዶ ባህር መስክ ተብሎ ከሚጠራ አካባቢ ትናንት ማታ የአገዛዙ ቅጥረኛ ሚሊሻዎችና አድማብተን አባላት ወዳልታወቀ ቦታ አፍነው መወሰዳቸውን ሮሃ አረጋግጣለች። በኒውክሊየር ጉዳይ ፍጥጫ ላይ የሚገኙት አሜሪካና ኢራን በውይይት ተስፋ አደረጉ። ኢራንና አሜሪካ በቴሄራን የኒውክሊየር መርሃ ግብር ላይ በኦማን ያደረጉትን የመጀመሪያ ዙር ውይይት አጠናቀዋል። ውይይቱ በአውሮፓውያኑ ከ2018 ወዲህ በሁለቱ ሀገራት መካከል የተደረገ ከፍተኛ ደረጃ ያለው ስብሰባ ነው ተብሎለታል። ሁለቱም ሀገራት ስብሰባው ገንቢ ነው በማለት የገለጹ ሲሆን በሚቀጥለው ሳምንት ሁለተኛው ዙር ውይይት እንደሚካሄድ አረጋግጠዋል። ዩናይትድ ስቴትስ የቀጥታ ውይይቱ ከስምምነት ለመድረስ ቁልፍ ነው በማለት ታወድሰዋለች። ፕሬዚዳንት ዶናልድ ትራምፕ በ2018 በኢራንና የዓለም ሀያላን መንግስታት ቀደም ሲል የተደረሰውን የኒውክሌር ስምምነት አሜሪካን በማስወጣት የተሻለ ስምምነት እንደሚያደርጉ ሲናገሩ ቆይተዋል። ንግግሮቹ ስምምነት መድረስ ይቻል እንደሆነ ለማረጋገጥ እንዳንድ አስፈላጊ የመጀመሪያ እርምጃ ታይተዋል። ለሁለት ሰዓት ተኩል የቆየ መጀመሪያው ስብሰባ አጭር ቢሆንም በአክብሮት የተሞላና ለሁለተኛው ዙር መድረኩን ያዘጋጀ ሆኗል ሲል አልጀዚራ ዘግበዋል። ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካን ከ2015 አምስቱ የኢራን የኒውክሌር ስምምነት ካስወጧት በኋላ በጣም ጠቃሚ ንግግር ተብሏል። የኢራን ዋና ተደራዳሪ የውጭ ጉዳይ ሚኒስትሩ አባስ አራግቺ የሰጡት አስተያየትም አዎንታዊ ነበር ተብሏል። በእኔ አስተያየት እንደ መጀመሪያው ስብሰባ በጣም ሰላማዊና መከባበር በተሞላበት መንገድ የተካሄደ ገንቢ ስብሰባ ነበር፣ ምክንያቱም ምንም አይነት ተገቢ ያልሆነ ቋንቋ አልነበረም ሲሉ ለኢራን መንግስት ቴሌቪዥን ተናግረዋል። የኢራኑ ተደራዳሪ ዲፕሎማሲያዊ ቃላት እንደሚጠቀሙም ከሆነ በትራምፕ መልክተኛ ስቲቭ ዊትኮቭ የሚመራው የአሜሪካ ቡድን ይህ ውይይት ካልተሳካ ኢራን ትልቅ አደጋ ሊደርስባት ይችላል በማለት ፕሬዚዳንቱን ደጋግመው የተናገሩትን ዛቻ አለመጠቀሙን ነው ተብሏል። ዶናልድ ትራምፕ ካልተስማማች ኢራን ላይ ወታደራዊ ጥቃቶች ሊኖሩ እንደሚችሉ በተደጋጋሚ ማስጠንቀቃቸውን ዘገባው አስታውሷል። ኦሮሚያ ክልል በተባባሰው ግድያና እገታ አደጋ ላይ ነን ሲሉ ነዋሪዎችና አሽከርካሪዎች በምሬት ገለጹ። መጋቤት 8 2017 ዓ ም በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ልዩ ስሙ አሊዶሮ በተባለ አካባቢ ታጣቂዎች ከአዲስ አበባ ወደ አማራ ክልል ሲጓዝ በነበረ ፈለገጌውን የህዝብ ማመላለሻ አውቶቡስ አብዛኛዎቹ ተሳፋሪዎች ታፍነው ከተወሰዱበት እገታ አንድ ሚሊዮን ብር ከፍለው ስለተመለሱ አክስታቸው ለሪፖርተር የተናገሩ ስማቸው እንዳይጠቀስ የፈለጉ የደጀን ከተማ ነዋሪ እገታ ዜጎችን እያማረረ ነው ብለዋል። አስተያየት ሰጪው ታጣቂዎቹ አክስታቸውን እንዲለቀቁ አንድ ነጥብ አምስት ሚሊዮን ብር ጠይቀው እንደነበር ተናግረዋል። እገታው መፈጸሙን የሚገልጽ የድጋፍ ደብዳቤ ከደጀን ከተማ ከንቲባ ጽሕፈት ቤት አጽፈው ገንዘብ በማሰባሰብ አንድ ሚሊዮን ብር አዘጋጅተው ታጣቂዎች በባንክ አስገብተው አክስታቸው ከታገቱ ሁለት ሳምንት በኋላ እንደተለቀቁላቸው ገልጸዋል። በተመሳሳይ ሁለት ወንድሞቹ የታገቱበት የክልሉ ነዋሪ እስካሁን እንዳልተለቀቁ ተናግረዋል። ታጣቂዎች ለወንድማማቾቹ ከሁለት ነጥብ አምስት ሚሊዮን ብር በላይ መጠየቃቸውን የገለጸው አስተያየት ሰጪው እስካሁን አራት መቶ ሀምሳ ሺህ ብር ተሰብስቦ ለታጣቂዎቹ እንዲደርስ ቢደረግም ቀሪውን ክፍያ ካልከፈሉ እንደማይለቀቁ ተነግሯቸው እንደገና እየሰበሰቡና ሁኔታውን እየተከታተሉ እንደሚገኙ አስረድቷል። ሆኖም የኑሮ ሁኔታው አስቸጋሪ መሆንና የታጋቾች መብዛት ገንዘብ ለመሰብሰብ መሰላቸት እንደፈጠረ አክለዋል። ነዋሪው አሁን ማንም ሰው ምን ማድረግ ይችላል? የእገታ ሁኔታ አስቸጋሪ ሆኗል ብለዋል። በተለያዩ አካባቢዎች በአሽከርካሪዎች ላይ የተፈጸመ ቅድም ያለውን ግድያ መቀጠሉን አሽከርካሪዎችም ገልጸዋል። የከባድ መኪና አሽከርካሪዎች ማህበር ስራ አስኪያጅ አቶ ሰለሞን ዘውዱ የሚያሰጉ ቦታዎች በምንላቸው በተለይ በኦሮሚያ ክልል የወለንጭቲ መስመር እኛም ክትትል ስናደርግ በጸጥታ አካላት በፓትሮል ሲጠበቅ አይተናል፣ ነገር ግን በቅጽበት ነገሩ እየተፈጠረ ነው ብለዋል። ለአብነት በቅርቡ ወለንጭቲ ማደያ ላይ አንድ አሽከርካሪ በታጣቂዎች መገደሉን ጠቅሰዋል። በተመሳሳይ በቅርቡ ከሱሉልታ ወደ ፍቼ በሚወስደው መስመር ሁለት አሽከርካሪዎች ታግተውብናል ሲሉም አክለዋል። ኦሮሚያ ክልል መንግስት መንግስት አልባነት ምክንያት አልያም በመንግስት ነኝ ባይ ሽፋን የሚፈጸመው ዘግናኝ ድርጊት ተባብሶ ቀጥሏል። በአዲስ አበባ የአገዛዙ ኃይሎች አንድ መስጂድ ላይ ሌሊቱን በፈጸሙት ጥቃት አጥሩን በማፍረስ አገልጋዮችን አሰሩ። በአዲስ አበባ ከተማ ሜክሲኮ ሰፈር አካባቢ ያለው መስጂድ ሌሊቱን ከመንግስት ኃይሎች ጥቃት እንደተፈጸመበትና የመስጊዱ አገልጋዮችም እንደታሰሩ ታውቋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በቂርቆስ ክፍለ ከተማ ወረዳ አስር የሚገኘው የተባረክ ወይም በተለምዶ ጀርመን መስጊድ አጥር በጨለማ እንዲፈርስ መደረጉን አሳውቋል። የመስጊድ አሪሞች ወይም አገልጋዮች ታስረዋል ያለው መግለጫው መስጊዱ ህጋዊ ካርታ ያለውና ከ1967 ጀምሮ ሲሰገድበት የቆየ እንደሆነ ገልጿል። ምክር ቤቱ አካባቢውን በአዲስ መልክ ለማልማት መንግስት የጀመረውን እንቅስቃሴ በመደገፍና መስጊዱን በአዲስ መልክ ለመስራት ፕሮጀክት ተዘጋጅቶ በሚመለከተው የመንግስት ተቋም ገቢ ተደርጎ ክትትል እየተደረገ ነበር ብለዋል። አካባቢውን እያለማ የሚገኘው ኤግልስ ሂል የፌዴራል የሜጋ ፕሮጀክት ተወካዮች፣ የወረዳና ክፍለ ከተማ የመንግስት አመራሮች በተገኙበት የመስጊዱን ዙሪያ በማጠር በማጠርና በሰላማዊ መንገድ ለአካባቢው ጀማ በ ማስረከብ መስጊዱ እየተሰገደበት ይገኛል ሲልም አስረድቷል። የከፍተኛ ምክር ቤቱ ከከተማ መስተዳደሩ የሰላምና የጸጥታ ቢሮ አስተዳደር ጋር በጉዳዩ ላይ ሰፊ ውይይት ማድረጉን የገለጸው ምክር ቤቱ አጥሩ ባለበት ሁኔታ በውይይት ዘላቂ መፍትሄ እንዲሰጥ ከስምምነት ተደርሶ እንደነበርም አስታውሷል። ከዚህም በተጨማሪ ረመዳን 28 የአካባቢው ጀማ ባዘጋጀው የኤፍጣር ፕሮግራም ላይ የክፍለ ከተማ ዋና ስራ አስፈጻሚ ዶክተር አዲሱ ሻንቆ በአካል በመገኘት የማህበረሰቡን ጥያቄ ለመመለስ እየሰሩ መሆኑን እንዳሳወቁ ማቆም ገልጿል። ነገር ግን ይበንዲ እያለ በሰላማዊ መንገድ በቀን የተገነባውን የመስጊድ አጥር ጨለማን ተገና አድርጎ ማፍረስና በመስጊድ ውስጥ የሚገኙ የመስጊድ አዲሞችን ማሰር በምንም መመዘኛ ህግ ማስከበር ሊሆን አይችልም ሲል ምክር ቤቱ አሳውቀዋል። ምክር ቤቱ ድርጊቱን አጥብቆ እንደሚያወግዝ በመጨረሻ የፌዴራል የሜጋ ፕሮጀክት ተወካዮችና የመንግስት የስራ ኃላፊዎች ባሉበት የተገነባው የመስጊድ አጥር ወደ ነበረበት እንዲመለስና ያለምንም ጥፋት ከመስጊድ የታሰሩ ሰዎች አስቸኳይ እንዲለቀቁ አሳስበዋል። በኢትዮጵያ የስራ ማቆም አድማ ለማድረግ ጫፍ ላይ የደረሱት ሐኪሞች መልስ ይሰጠን ሲሉ በድጋሜ አስጠነቀቁ። ጥያቄያችን ፖለቲካ ሳይሆን የሕልውና ነው በማለት የህክምና ባለሙያዎች በድጋሜ አሳስበዋል። ከቅርብ ጊዜያት ወዲህ በኢትዮጵያ ውስጥ የሚገኙ የህክምና ባለሙያዎች በማህበራዊ ሚዲያዎች ጭምር ዘመቻ መጀመራቸው ይታወቃል። ይህ ዘመቻቸው ከደሞዝ ጭማሪ አንስቶ እስከ ሌሎች ጥቅማ ጥቅሞቻቸው ድረስ እንዲከበሩላቸው የሚጠይቅ ሲሆን ጥያቄያቸው መልስ ካላገኘ የስራ ማቆም አድማ ሊያደርጉ እንደሚችሉ አስጠንቅቀዋል። አንዳንድ ዶክተሮች የሚከፈላቸው ደሞዝ በቂ ባለመሆኑ ስራ መቀየራቸውን እየገለጹ ሲሆን አንዳንዶቹ ደግሞ ያሉበትን የኑሮ ሁኔታ ለህዝብ እያሳዩ መሆናቸው ይታወቃል። አንድ ጠቅላላ ሐኪም ሲናገሩ የእኛ ጥያቄ መኖር አልቻልም የሚል ነው ብለዋል። ጨምረውም አንድ ሰው አገልግሎት ለመስጠት በመጀመሪያ መኖር አለበት፣ የእኛ ጥያቄም ለመኖር የሚያስችለንን ነው ሲሉ አስረድተዋል። ይህንን ዘመቻ እያደረጉ ካሉት ውስጥ አንድ ስማቸው እንዲጠቀስ ያልፈለጉት ዶክተር በደቡባዊ ኢትዮጵያ ክፍል በመንግስት ሆስፒታል ለሁለት ዓመታት ለማንሳታት መስራታቸውን ገልጸዋል። ከሌላው ዓለምም ሆነ ከጎረቤት ሀገራት ጋር ሲነጻጸር በኢትዮጵያ ውስጥ ለህክምና ባለሙያዎች የሚከፈለው ደሞዝ ዝቅተኛ ነው ያሉት እኚህ ዶክተር ዝቅተኛው ደሞዝ ከዋጋ ንረቱ ጋር ሲጣመር ችግሩን የከፋ እንዳደረገው አስረድተዋል። ወርሃዊ ደሞዛቸው ሰባት ሺ አራት መቶ ብር መሆኑን የገለጹት ዶክተሩ በአሁኑ ወቅት በኢትዮጵያ ውስጥ ሰባት ሺ አራት መቶ ብር ምን እንደሚሰራ ህዝቡ የሚያውቀው ነው ካሉ በኋላ ለኑሮ የሚያስፈልጉ መሰረታዊ እቃዎችን እንኳን መግዛት እንደማይችል አስታውቀዋል። በዚህ አይነት ስራውን መቀጠል እንደማይችሉም አሳስበዋል። የህክምና ባለሙያዎች ማህበር ፕሬዚዳንት በዚያ ጥያቄያቸው የደሞዝ ጭማሪን መኖሪያ ቤትንና ዋስትናን የተመለከቱ የማህበሩን አባላት ፍላጎቶች ለመንግስት ቢያስገቡም ተገቢ መልስ ሊሰጣቸው እንዳልቻለም አስረድተዋል። ፕሬዚዳንቱ ሲናገሩም የህክምና ባለሙያዎች ያነሷቸው ዘርፈ ብዙ ጥያቄዎች ሳይመለሱ የአንድ ሺ ብር የደሞዝ ጭማሪ ብቻውን መፍትሄ ይሆናል ብለን አናምንም ብለዋል። በዚህ የተነሳ በርካታ የህክምና ባለሙያዎች አገር ጥለው በህጋዊም ሆነ ህገ ወጥ መንገድ እየወጡ መሆኑን ገልጸው ሁኔታው በዚህ ከቀጠለ በአገሪቱ የጤና ስርአት